ሰላም ጤና ይስጥልኝ የኮከብ ስፖርት ቤተሰቦቻችን፣ እንዴት ናችሁ? ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን መረጃዎች ወደ እናንተ የምናደርስበት ሰዓት ነው። አሁን አብራችሁን እንድትቆዩ እንጋብዛለን። በሀገር ውስጥ መረጃዎች እንጀምርና ወደ ውጭ ዘገባዎች እናልፋለን። በሀገር ውስጥ መረጃዎች እንጀምራለን። የሊቨርፑል ኮከብ ሞሐመድ ሳላ የኢትዮጵያ ብሔራዊ ቡድን አንበሌ ሆነው አስቻለው ታመነን ማሞካሸቱ ተገለጸ። አስቻለው ታመነ ጉዳዩን አስመልክቶ እንደገለጸው ሞሐመድ ሳላን የሚያክል የእንግሊዝ ፕሪምየር ሊግ አጥቂ ብዙ ሰው ሲጠይቁት ማሊያውን የምሰጠው ለዲፌንደሩ ነው ብሎ በጨዋታው አድናቆቱን ገልጾልኛል ሲል አስታውቋል። ማሊያውን አልቆ የሰጠው ለእኔ ነው ያለው አስቻለው እና አቡበከር እነ ከሪም ሂደው እየጠየቁት ነበር ሲል ተናግሯል። ማሊያውን ሲጠይቁት አይ ለሱ ነው የምሰጠው ይዜ ጉድ ዲፌንደር ብሎ ገልጾኛል ሲል ገልጿል። ማሊያውን ሰጥቶኝ ነው የወጣሁት ሲል የገለጸው አስቻለው በጨዋታው ጥሩ እንቅስቃሴ እንዳደረገ ገልጿል። በማህበራዊ ትስስር ገጾች ላይ ቦርጫም የሚመስለውን ምስል የተሰራጨው ሐሰተኛ እንደሆነ የተናገረ ሲሆን ትክክለኛ ያለውን ምስል በማህበራዊ ትስስር ገጾች ላይ አጋርቶ ታይቷል። ሀያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር በቻይና ቤጂንግ ከተማ በመካሄድ ላይ ይገኛል። የሶስት ሺህ ሜትር ሴቶች ፍጻሜ ውድድር ሲካሄድ በአትሌት ፍሬዌኒ ኃይሉ አማካኝነት የውድድሩን የመጀመሪያ ወርቅ ሜዳ ላይ አግኝታለች። አትሌት ፍሬዌኒ ውድድሯን 8 ደቂቃ ከ37 ሰከንድ ከ21 ማይክሮ ሰከንድ በሆነ ሰዓት በአንደኝነት መጨረስ ትችላለች። አትሌት ፍሬዌኒ ኃይሉ በሶስት የዓለም የቤት ውስጥ ሻምፒዮና ውድድሮች በሶስት ርቀቶች ተሳትፋ ሶስት ሜዳሊያን ማሳካት ትችላለች። በሌላ በኩል ወንዶች የ3000 ሜትር ፍጻሜ ውድድር አትሌት በሪሁ አረጋዊ ሁለተኛ በመውጣት ለሀገራችን የብር ሜዳሊያን አስገኝቷል። አትሌት በሪሁ አረጋዊ ውድድሩን 7 ደቂቃ ከ46 ሰከንድ እና ከ25 ማይክሮ ሰከንድ በሆነ ሰዓት ሁለተኛ ደረጃን ይዞ አጠናቋል። ይህንንም ተከትሎ ኢትዮጵያ በውድድሩ እስካሁን አንድ የወርቅና አንድ የብር ሜዳሊያን ማስመዝገቧ ተገልጿል። የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ቡድኑ በግብጽ ጨዋታ የጥንቃቄ ጉድለት ዋጋ እንዳስከፈለው ከጨዋታው በኋላ ገልጿል። ጎል እስኪቆጠር ድረስ እኩል ተገዳድረናል ሲሉ የገለጹት አሰልጣኝ መሳይ ተፈሪ በሰራነው ስህተት ጎሎች ተቆጥረዋል ሲሉ ገልጸዋል። የተኛው አጋማሽ ነገሮችን ለመለወጥ ሞክረናል። የሚፈለገውን ያህል ባናደርግ ከመጀመሪያው አጋማሽ ይሻላል ሲሉ መሳይ ተፈሪ ገልጸዋል። አሰልጣኙ አክለውም አሁን ከነበሩን ችግሮች ትምህርት ወስደን ለቀጣዩ የጅቡቲ ጨዋታ በትኩረት እንዘጋጃለን ሲሉም ተናግረዋል። ቡድኑ ከጊዜ ወደ ጊዜ ለውጥ እያመጡ ካሉ ብሔራዊ ቡድኖች አንዱ ነው ያሉት አሰልጣኙ በተለያየ መልኩ እየተጠናከረ ነው ሲሉ ገልጸዋል። ቀጣዩን ጨዋታ በትኩረትና በጥንቃቄ የተጫወተን የምንፈልገውን ውጤት ይዘን ለመውጣት መዘጋጀት አለብን ሲሉም አሰልጣኝ መሳይ ተፈሪ ጨምረው አሳስበዋል። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሀሰን በበኩላቸው በጨዋታው የኢትዮጵያ ብሔራዊ ቡድን ጠንካራ እንደነበረ የገለጹ ሲሆን የአፍሪካ እግር ኳስ እየተለወጠ ነው ያሉት አሰልጣኙ ብሔራዊ ቡድኖች እያደጉ እንደሚገኙ በአስተያየታቸው ተናግረዋል። አሰልጣኙ አክለውም በምሽቱ ጨዋታ ብሔራዊ ቡድን ጠንካራ መስሎ ታይቷል ያሉ ሲሆን፣ ቡድናችን ከአንድ በላይ እድሎችን አባክኗል ሲሉ ገልጸዋል። ሁሉንም ጨዋታዎች የምንጫወተው ለማሸነፍ ነው። ዋናው ነገር ሶስት ነጥቡን ማሳካታችንና የምድቡን የበላይ መሆናችን ነው ሲል ሆሳ ማሰን ገልጸዋል። ተጫዋቾቹ ጨዋታውን ለማሸነፍ ላደረጉት እንቅስቃሴ ምስጋናቸውን አቅርበዋል። የኮከብ ስፖርት ቤተሰቦቻችን አሁን ደግሞ ወደ ውጭ የስፖርት ዘገባዎች የምናልፍበት ሰዓት ላይ ደርሰናል። አብራችሁን እየቆያችሁ እንድትከታተሉን እንጋብዛለን። ሮናልዶ ስለ ሆይሉንድ ደስታ አገላለጽ ያለውን ነገር እንነግራችኋለን። ራስሞስ ሆይሉንድ ከቀናት በፊት ፖርቹጋል ላይ ግብ አስቆጥሮ የክርስቲያኖ ሮናልዶን ደስታ አገላለጽ ተጠቅሞ ደስታውን ሲገልጽ ታይተዋል። ሆይሉንድ ከጨዋታው በኋላ ይህንን ያደረግኩት በክፉ አይደለም እሱን ስለመወደው ነው፣ ሮናልዶ አርአያ ነው ሲል አስረድቷል። ሮናልዶ በበኩሉ በሰጠው አስተያየት ሀይሉን እኔን ለማናደድ እንዳላደረገው አውቃለሁ። እሱም ሆነ ሌሎች ይህንን ሲያደርጉ ማየት ክብር ነው ለእኔ ሲል ገልጿል። አክሎም ነገ ደስታ አገላለጼን ራሴ እንደምጠቀመውና እሱ ደግሞ በተራው እንደሚመለከት ተስፋ አድርጋለው ሲል ተደምጧል። ከራስሙስ ሆይሉንድ ጋር በተያያዘ ማንቸስተር ዩናይትድ በሚቀጥለው የክረምት ዝውውር መስኮት ለቡድኑ ሁነኛ የፊት አጥቂ ለማስፈረም እንደሚፈልጉ ተገልጿል። ይህንን ተከትሎም ቀይ ሰይጣኖቹ ዴንማርካዊውን የፊት መስመር አጥቂ ራስሙስ ሆይሉንድ ሊሸጡት እንደሚችሉም ነው እየተነገረ የሚገኘው። የተጫዋቾቹ ፈላጊ ክለቦች አሁን ላይ ስለ ዝውውር ዋጋው ማንቸስተር ዩናይትድን ማነጋገር እንደጀመሩም ተዘግቧል። ማንቸስተር ዩናይትድ ክለቦቹ ጋር የዝውውር መስኮቱ ሲከፈት ከስምምነት ይደርሳል ተብሎ እንደሚጠበቅ ነው እየተነገረ የሚገኘው። አሊሰን ቤከር ወደ ሊቨርፑል ይመለሳል ተብሏል። የብሔራዊ ቡድኑ ተመራጭ ግብ ጠባቂ ባጋጠሙት የጭንቅላት ጉዳት ምክንያት ከሴሌሳዎቹ ጋር የቡድን ስብስብ ውጪ መሆኑ ተነግሯል። ብራዚል ሐሙስ ሐሙስ እኩለ ሌሊት ኮሎምቢያን ሀገሯ ላይ ሁለት ለአንድ ባሸነፈችበት ጨዋታ አሊሰን ኮሎምቢያዊ ተከላካይ ዳቪሰን ሳንቼዝ ጋር ተጋጅተው እንደነበር ይታወቃል። ሁለቱም ተጫዋቾች በጨዋታው በጭንቅላታቸው ላይ ባጋጠማቸው ጉዳት ምክንያት ተቀይረው ለመውጣት ተገደዋል። ይህንን ተከትሎም አሊሰን በቀጣይ ማክሰኞ ሌሊት ከሚደረገው የአርጀንቲና ጨዋታ ውጭ መሆኑ ተረጋግጧል። የፖርቹጋል ብሔራዊ ቡድን አምበል የሆነው ክርስቲያኖ ሮናልዶ በቀጣይ የሚያደርጉትን የመልስ ጨዋታ አስመልክቶ ጠንካራ ድጋፍ እንዲደረግ ጠይቋል። ፖርቹጋላውያን ጠንካራ ድጋፍ እንዲያደርጉ ጥሪ እናቀርባለሁ ያለው ሮናልዶ እነሱ ከኛ ጋር ሲሆኑ የሚያመርቀር ይሆናል ብሏል። ሮናልዶ አክሎም ገነገው ጨዋታ እምነት አለኝ ያለ ሲሆን ቀና ብዬ ከስታዲየሙ መውጣት እፈልጋለሁ ሲል ተናግሯል። ፖርቱጋል ስትሸነፍ መመልከት የሚፈልጉ በርካታ ሰዎች አሉ ሲል ክርስቲያኖ ሮናልዶ ጨዋታው ጨምሮ ተናግሯል። በነገው ጨዋታ እኔ ካልተጫወትኩ ፖርቹጋል አሸናፊነቷ ይረጋገጣል ቢባል በፍጥነት እስማማለሁ። ቅድሚያ የምሰጠው ለሀገሬ ነው ሲል ተናግሯል። በመልስ ጨዋታ ግብ ካስቆጠርኩ ደሰታለሁ፣ ካልሆነ ሌሎች እንዲያስቆጠሩ አድርጋለሁ። የምፈልገው የፖርቹጋልን ድል ነው ሲል ተናግሯል። ሮናልዶ ጫማይን እስከምሰቅል ለቡድኑ እፋለማለሁ ሲልም ገልጿል። በኔሽን ሊግ ሩብ ፍጻሜ የመጨረሻው የመጀመሪያ ጨዋታ በዴንማርክ አንድ ለባዶ የተሸነፈችው ፖርቱጋል አራት ከአርባ አምስት ላይ በሜዳዋ የመልስ ጨዋታዋን ታደርጋለች። ፈረንሳዊው የቀድሞ የባየር ሙኒክ የፊት መስመር ተጫዋች ፍራንክ ሪቤሪ 2013 ባለንዶር ሽልማት ፍታዊ ባለሆነ መንገድ ተነጥቅ ያለው ሲል አማሯል። 11 ዓመታት ቢቆጠሩም አሁንም ድረስ የባለንዶር ሽልማቱን ተሰረቅ ያለው የሚል እምነት እንዳለው ነው ፍራንክ ሪቤሪ የተናገረው። ፍራንክ ሪቤሪ በወቅቱ ክርስቲያኖ ሮናልዶ አሸናፊ በሆነበት የባለንዶር ሽልማት ከሮናልዶና ሜሲ በመቀጠል ሶስተኛ ደረጃን በመያዝ ማጠናቀቁ ይታወቃል። የ2013 ባለንዶር ፍታዊ እንዳልሆነ ሆኖ ለዘናለም ይቀጥላል ያለው ሪቤሪ በዛ አመት ሮናልዶና ሜሲ ከኔ የተሻሉ አልነበሩም፣ ለምን እንደበለጡኝ አሁንም ማብራሪያ ያፈልጋለሁ ሲል ጥያቄውን አቅርቧል። ሪቤሪ በወቅቱ የሻምፒዮንስ ሊግ፣ ቡንደስ ሊጋ፣ ጀርመን ካፕ፣ የክለብ የዓለም ዋንጫ እንዲሁም የአውሮፓ የአመቱ ምርጥ ተጫዋች ሽልማትን ያሳካበት አመት እንደነበር ይታወቃል። ክሮሻዊው የሪያል ማድሪድ ታሪካዊ የመሃል ሜዳ ተጫዋች ሉካ ሞድሪች አሁን ላይ እግር ኳስ ስለማቆም እንደማያስብ ገልጿል። ጫማይን ስለመስቀል እያሰብኩ አይደለም ያለው ሉካ ሞድሪች አሁን ላይ በተጫዋችነት መቀጠልና ማሸነፍ ነው የምፈልገው ሲል ተደምጧል። የ39 አመቱ ሉካ ሞድሪች ህልሜ በሪያል ማድሪድ ቤት ጫማይን መስቀል ነው ሲል ሌላ ክለብ መቀላቀል እንደማይፈልግ አረጋግጧል። ስለ ውል ማራዘም ያነሳው ሞድሪች መቸኮል አያስፈልግም፣ ውድድሩ ረጅም ነው፣ ብዙ ጨዋታዎች ያሉን፣ ከዛ እናያለን የሚል መልስ ነው የሰጠው። የጣሊያን ሴሪያው ክለብ ጁቬንቱስ የቡድኑ ዋና አሰልጣኝ ቲያጎ ሞታን ለማሰናበት መወሰኑን እንዳሳወቃቸው ተገልጿል። ጁቬንቱስ በምትኩ ክሮሻ የሆነ አሰልጣኝ ኢጎር ቱዶር በኃላፊነት ለመሾም ከስምምነት ላይ መድረሱን ተዘግቧል። ጁቬንቱስ እስከ ውድድር ዘመኑ እስከ ውድድር ዘመኑ መጨረሻ በአራት ወራት ኮንትራት አሰልጣኝ ሮቤርቶ ማንቺኒ ሊሾም እንደሚችል ሲዘገብ ቆይቷል። አሁን ላይ አሰልጣኝ የኢጎር ቱዶር ጁቬንቱስን ለአንድ አመት በመቆየት የአራት ወራት ኮንትራት ለመሾም መወሰኑ ተነግሯል። ከዚህ በፊት በጁቬንቱስ ቤት በምክትል አሰልጣኝነት ያገለገሉት አሰልጣኝ ኢጎር ቱዶር ወደ ቱሪን ለማምራት መዘጋጀታቸው ተዘግቧል። ጁቬንቱስ በሊጉ ሃምሳ ሁለት ነጥቦችን በመሰብሰብ አምስተኛ ደረጃ ላይ መቀመጥ ችሏል። ለሰዓቱ የያዝናቸው ስፖርታዊ መረጃዎችና ዜናዎች ይህንን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ